ነገሩ የተፈጠረው ከኤርሚያስ ጋር ተጣልተን ነው። ምን? ኤርሚያስ የሚባለውን ያን ባለጌ ልጅ ከእኔ ተደብቀሽ እያገኘሽው ነው? እራሱ እኮ ነው የመጣብኝ አባዬ። እኔ ሁሌ ሲጨንቀኝ የምሄድበት ቦታ ነበር። እዛ ቦታ ደግሞ ዳግምም አብሮኝ ነበር። ከዛ ኤርሚያስ ሁለታችን አንድ ላይ ሳይን በቅናት ተነሳስቶ ተደባደቡ። ሲደባደቡ ደግሞ ድንጋይ መታውና እንደዚህ ሆነ አባዬ። ከዛ ቤት ድረስ አምጥተሽ በፋሻ ቀጠቀለሽ አይደል? በጣም ተመትቶ ስለነበር ሆስፒታል ውስጥ ነበር።

ኑሐሚን እንዴት ነው እንደዚህ የምትናገራት? ይህ እኔም ልጅ አልተባለች፣ እንዳትሸወድ አትመናት። አባዬ አንቺንስ ልስ አምሽርን እንደ ጉድ ያደረግሽኝ ወይ ንገሪኝ። አንቺ ቆይ ከእሷ በምትሻያለሽ፣ ኑሐሚን ማለት ስለዚህ፣ ቅርብ ይሻለው ያልከኝ ውሸት ነበር ማለት ነው። አባዬ እኔ እኮ ከልብ መስሎኝ ነበር። ይልቅ አንቺ ምንም ያጠፋሽው ነገር የለም። እዚህ ማረፍ ከፈልሽ ከኛ ጋራ ነው። አንቺ ታዘጋጅሽ፣ አንቺ እዚህ ማረፍ ትሻያለሽ? ምን አባዬ ምን እያልክ ነው አሁን? ምንም ንግግር አልፈልግም ነው

ገነት ተሰማ ይቅርታ አድርጎላት በቃ እንደዛ ከሆነ እዚህ ቤት ግቢ፣ ኑሐሚን አንድ ክፍል ታዘጋጅልሽ ብሎ በአንዴ ይቅርታ አድርጎላት እዛ ቤት ሲቀበላት ገርሟት ነበር። እንዴት ነው ግን በአንዴ ይቅርታ ያደረገልኝ? እንዴት ነው ወደ ቤቱ ያስገባኝ? ብላ ራሷን ጠይቃ ነበር። ግን ደግሞ ያሰበችው ይሆናል ብላ የገመተችው ምናልባት ናፍቄው ሊሆን ይችላል ብላ ገምታ ነበር። ለዛም ነው አሁን ላይ የሱ መኝታ ክፍል ገብታ እሱን ተሰማ ሌላ ነገር ውስጥ ለማስገባት ወይ ደግሞ ለማማለል እየሞከረች ያለችው ማለት ነው። ተሰማ ደግሞ ይሄ ነገር ገርሞት ምን እያደረገች ነው ብሎ ጥያቄ ፈጥሮበታል ማለት ነው። እሷ ደግሞ ያሰበችው አልተፋታንም፣ ህጋዊ ሚስቱ ነኝ ስለዚህ ልናፍቀው እችላለሁ ይቅርታም አድርጎልኝ እዛ ቤት ያስገባኝ ስለናፈቅኩት ነው ብላ ነው እዚህ ጋር የገመተችው። ያጠፋችውን ጥፋት ወይ ደግሞ በደሏን ስለምታቅ እዛ ቤት ስትመጣ ራሱ ተሰማ በአንዴ እንደማይቀበላት ራሷ እርግጠኛ ሆና ነበር። ግን ደግሞ እዚ ጋር ያልጠበቀችው ነገር ወይ ደግሞ ያልገመተችው ነገር ተሰማ በቃ እንደዛ ከሆነ እዚህ ቤት ግቢ ስላት በአንዴ እሷ የገመተችው ናፍቄው ይሆናል ብላን ያሰበችው ማለት ነው። ግን ደግሞ እንደዛም ቢሆን ከነ ኑሐሚን ጋር ሊስማሙ አልቻሉ። ኑሐሚን ያው ከመጀመሪያ ጀምሮ እሷ እዛ ቤት ስትመጣ ራሱ አንቺ እዚህ ቤት አትኖሪም፣ ስለዚህ ተውን ብቻችንን እንኖርበት። አንቺ የመጀመሪያ ቀን ነው እድልሽን ያበላሸሹ። ከመጀመሪያ ቤታችን ስንወጣ አንድ ላይ እንከራይ ብዬሽ ነበር፣ ያኔ ደግሞ ማነው ከታማሚ አባትሽ ጋር አንድ ላይ የሚኖሩ ብላችሁ ብቻችሁን ተገንጥላችኋል፣ ስለዚህ አሁን አትምጡብን ብላ ኑሐሚን ራሱ ገነትና ኤደን ጥቅም ፈልጎ እዛ ቤት እንደሚመጡ ስለምታውቅ ነው እኛ ጋር አትምጡ ብላ የከለከለቻቸው ማለት ነው። ገነት ደግሞ ምንም ተስፋ አልቆረጠችም። ደጋግማ ቤት በመምጣት ባንዴ የተሰማን ልብ አግኝታለች ማለት ነው። ልቡ ባንዴ ስለራራላትና ና ወደ ቤት ስለተቀበላት ራሱ ጥያቄ ፈጥሮበታል። ግን ደግሞ አሁን እያለች ያለችውን አንቺን በመርዝ መግደል ነበር ብላ ክፋቷ አሁንም ከውስጧ እንዳልወጣ አሳይታናለች ማለት ነው። እናም ደግሞ ከኑሐሚን ጋር ባለመስማማታቸው ወይ ደግሞ ኑሐሚን ጥሩ ፊት ስላላሳየቻት ራሱ አንቺን ማ ቆይ፣ ሰራልሻለሁ፣ ጠብቅኝ ብላ ከአሁኑ እየዛተችባት ነው ማለት ነው። ከሁሉም ደግሞ አሁን ላይ በተሰማና በኑሐሚን መሀል የተፈጠረው ትንሽ አለመግባባት ደግሞ ለእሷ ጥሩ አጋጣሚ ፈጥሮ ተሰማ ያው መጀመሪያ ላይ ወደ ሆስፒታል ሄዶ ነበር፣ ግን ደግሞ ከሆስፒታል ወደ ቤት ሲመለስ ኑሐሚን ና ዳግም አንድ ላይ ሳሎን ቁጭ ብሎ ሲያወሩ ነበርና ና ተሰማ ደግሞ የመሰለው ሌላ ነገር መስሎት ነበር። መጀመሪያም ያው ከኤርሚያስ ጋር የተፈጠረው የኑሐሚን ማርገዝ በጣም አናዶት አበሳጭቶት ነበር፣ ግን ደግሞ ከጊዜ በኋላ ለኑሐሚን ይቅርታ አድርጎ እሷን ተቀብሎ እንደ በፊቱ አብሮ እየኖሩ ነበር። እዚህ ጋር ደግሞ ከሆስፒታል ሲመለስ ሳሎን ልጁ ኑሐሚን ልጁ ከዳግም ጋር ወይ ደግሞ ከሌላ ወንድ ጋር ሳሎን ሶፋ ላይ ቁጭ ብላ ስታወራ እሱን የመሰለው ሌላ ነው። ከዚህ በፊትም እንደዚህ አድርገች ነበር አሁን አሁን ደግሞ ምን ልታደርጊ ነው? እዚህ ጋር የዝናሽን የጓደኛዋን ልጅ እዚህ ቤት አምጥተሽ እሱ ምን ያደርጋል እዚህ ብሎ ጠይቋት ነበር። ኑሐሚን ደግሞ የተፈጠረውን ነገር ከመጀመሪያ ጀምሮ ከኤርሚያስ ጋር ከዛም በኋላ ጥሉ እንዴት እንደተፈጠረ ሁሉንም ነገር አብራርታ ብትነግረውም ተሰማ ደግሞ በአንዴ ሊቀበላት አልቻለም። እሱ ያሰበው በቃ ዋሽታኝ ያለች ከዚህ በፊትም እኔ አምኛት ዋሽታኝ፣ ከሌላ ወንድ ጋር ከኤርሚያስ ጋር ግንኙነት ፈጥራ አርግዛ መጣች፣ አሁንም ደግሞ የማይሆን ነገር እየነገረችኝ እየዋሸችኝ ነው የሚለው ነገር ተሰማ ጭንቅላት ውስጥ ስለተፈጠረ ነው አሁን ላይ በጣም የተናደደባት ማለት ነው እና ሚሊያም ደግሞ ኤርሚያስ ራሱ ከልጁ ጋር ከተደባደቡ በኋላ ልጁን ወደ ሆስፒታል የወሰደችው ኑሐሚን እንደሆነ ያውቃል። ለዛም ነው ሆስፒታል የሄደች ጊዜ እሱን ለማሳከም ገንዘብ አውጥታ ነበር ብሎ ሄዶ ከአምራን ገንዘብ ጠይቋት ነበር። ገንዘብ ያስፈልገኛል ገንዘብ ስጭኝ ብሏት ነበር። ከዛ አምራን የሰጠችውን ገንዘብ ነው ይዞ መጥቶ እዚህ ጋር ለሕክምና ያወጣሽውን ገንዘብ ልከፍልሽ ነው የመጣሁት ብሎ የልጁንም ሁኔታ ሊጠይቃት መጥቶ ነበር። ያው ከዳግም ጋር ሲደባደቡ ዳግም ወድቆ ነበር ድንጋይ የመጣው ብዙ ደም ፈሶት ነበርና ያንን ነገር ደግሞ ኤርሚያስ አይቷል። ልጁ ሊጎዳ ይችላል ወይ ደግሞ ሌላ ጉዳትም ሊደርስበት ይችላል ብሎ ያ ነገር ስላሳሰበው ነው ገንዘቡን ለኑሐሚን እሰጣታለሁ እናም ደግሞ ልጁ ያለበትን ሁኔታ እጠይቃታለሁ ብሎ ወደ ቤት መጥቶ ነበር። ኑሐሚን ያው በእርግጥ ገንዘቡን ልትቀበለው አልቻለችም። አሁን ላይ እሷ እያለች ያለችው በቃ ተወኝ፣ እኔ ጋር ትምጣ እኔ ይቅርታ አድርጌልሃለሁ። ይቅርታ አደረግኩልህ ማለት ደግሞ እንደ በፊቱ አንድ ላይ እንሆናለን ማለት አይደለም። የኔና ያንተ ነገር ለአንዴና ለመጨረሻ ጊዜ አብቅቷል ብላ ለኤርሚያስ መቼም ይቅርታ እንደማታደርግለት ነግረዋለች ማለት ነው። ይህንን ነገር ደግሞ ኤርሚያስና ኑሐሚን ሲጨቃጨቁ ያው ተሰማ መጥቶ ነበር። እዛ ጋም ኑሐሚን ዋሽታኛለች፣ ስለዚህ ልጅ የተበላሽታለች ከመቼ ጀምሮ ነው እንደዚህ የሆነችው የሚለው ነገር፣ የኤርሚያስ እዛ ጋ መምጣት ራሱ ለምን እንደመጣና እንዴት እንደመጣ ማጣራት አልፈለገም። እናም ደግሞ ኑሐሚን የምትነግረውን ነገር ራሱ ተሰማ ሊሰማት አልቻለም ማለት ነው። እሱ ያው ያሰበው አሁንም ከኤርሚያስ ጋነጭ አሁንም አንድ ላይ ነው ያሉ የሚለውን ነገር ሰምቶ ነው። እናም ደግሞ እሷ ይቅርታ አድርጌልሃለሁ የሚለውን ነገር ሰምቷል፣ በጆሮ ወደ በረንዳ ሲመጣ ማለት ነው። ይሄ ነገር ነው እሱን ያጠራጠረውና አሁን ላይ በኑሐሚን በጣም የተናደደው ማለት ነው። እሷ ብትነግረውም ምንም ሊሰማት አልቻለም። ማለት ደግሞ መጀመሪያ የራሱ ተሰማ ይቅርታ ያደረገላት ለኑሐ ከልቡ አይደለም ማለት ነው። በእርግጥ ይቅርታ ያደረገላት በሌይኩን ጥረት ነው። ሌይኩን ኑሐሚን እራሷን ልታጠፋ ወይ ደግሞ ወደ ጫካ እየሄደች ነው እራሷን ልትጉዳ ምናምን የሚለውን ነገር ሌይኩን እዛ ጋር ዋሽቶ ስላስታረቃቸው ነው። የሆነ ምክንያት ፈጥሮ አባትና ልጅ መጣለት የለባቸውም ስለዚህ እንደ በፊታቸው አንድ ላይ ይሁኑ በሚለው ነው ሌኩን ጥረት አድርጎ ሁለቱንም ያስታረቃቸው ማለት ነው። ግን ደግሞ አሁን ላይ ተሰማ ያን ራሱ ከልቡ ይቅርታ አላደረገላትም ለኑሐሚን ማለት ነው። ለዛም ነው አሁን ላይ በ እየተበሳ የተናደደ እየተናደደ በደንብ ነው አባትሽን ማናደድ፣ በደንብ ነው አባትሽን ማበሳጨት የቻልችበት፣ ጎበዝ የኔ ልጅ ቀጥ እያለ በሷ ምን ያህል እንደተማረረ እየነገራት ያለው ማለት ነው። ሌላው ነገር ደግሞ የለይኩን ለኑሐሚንና ለአባቷ ቤት መከራየት ራሱ ዝናሽን በጣም አበሳጭቷታል፣ በጣም አናዷታል። ለይኩን ደግሞ እዚህ ጋር እያላት ያለው ቤት መከራየቴ ነው እንዴ የሚገርምሽ ቤቱን ገና እገዛላችኋለሁ ብሎ እዛ ጋር ለነሱ ብዙ ነገር ማድረግ እንደሚፈልግ ነግሯታል ማለት ነው። ዝናሽ ደግሞ በጣም ጥያቄ ፈጥሮባታል። ከዚህ በፊት ተሰማ ብዙ ውለታ ውሎልኛል፣ ብዙ ነገር አድርጎልኛል ብሎ ለይኩን ሲያወራ ትሰማለች። ግን ደግሞ በዚህ ልክ ምን ቢያደርግለት ነው ብላ ለይኩንም ብትጠይቀም ለይኩን ደግሞ ተሰማ ለእኔ ያደረገልኝ ነገር እኔ መቼም ከፍዬ አልጨርስም፣ እሱ ለእኔ ያደረገልኝ ነገር በገንዘብ የሚተመን ነገር አይደለም ብሎ እስከዛሬ እኛም አናቀውም ተሰማ ለለይኩን ምን እንደዋለለት። ግን ደግሞ ለይኩን በጣም ከባድ ነገር ተሰማ እንደዋለለት እየነገረን ነው ማለት ነው። ዘናሽያው ይሄንን ነገር ልትቀበል አልፈለገችም። እሷ እያደረገች ያለችው እኔ ወጥቼ ስለማልሰራና እኔ ስራ ስላሌለኝ የእኛን ገንዘብ የቤቱን ሀብት እንዳለ በትነ መጨረስ አለብህ እንዲህ ብላ፣ አሁንም ቢሆን የሌይኩንን ሀሳብ እንደማትቀበልና በሱ እንደማትስማማ እየነገረች ነው ማለት ነው። እሷ የራሷን ጉድ አስቀምጣ ማለት ነው። አሁንም የዳግም ጉድ በጣም እያስጨነቃት ነው፣ በጣምም እያሳሰባት ነው። እሷ ከዛሬ ነገር ዳግም ከዚህ ቤት ይወጣል የሆነ ነገር አድርግለታለሁ ወይ ደግሞ የሚፈልገውን ነገር ሰጥቼው ከዚህ ቤት ይወጣል ወደ አባቱ ይመለሳል ብላ ነው እሷ የምታስቦ ከዚህ በፊት እሱ ያደገበት ሀገር ማለት ነው። ዳግም ደግሞ ያ ነገር መቼም እንደማይሆንና እኔም ልጅሽ እንደመሆኔ ከዚህ ቤት ሙሉ መብት አለኝ እንደናሆም እኔም እዚህ ቤት እኖራለሁ እንደውም ዛሬ ናሆምን ለማናደድ ይመስላል እኔ የመጣሁት ለእንግድነ ለተወሰነ ቀን እዚህ ቆይቼ ለመሄድ ሳይሆን እዚህ ለመኖር ነው የመጣሁት። እናም ደግሞ እናትህ ራሱ ድርጅት ውስጥ አንድ ወሳኝ ቦታ አስገባህና ትሰራለህ ብላኛለች ብሎ እዛ ጋር ትንሽ ናሆምን የሚያናድድ ነገር ነግሮታል ማለት ነው። ናሆም ደግሞ ይሄ ነገር አስደንግጦታል። ምንድነው እሱ ይሄ ልጅ ማነው ለምንድን ነው እዚህ የመጣው የሚለው ነገር ራሱ ጥያቄ ስለፈጠረበት ነው። እዛ ጋር ዝናሽን ጠርቶት ይሄ ልጅ ማን ነው ብሎ የጠየቃት ማለት ነው። ለምንድ ነው እሱ እዚህ ቤት የመጣው ለምንድ ነው እሱ እኛ ቤት የሚኖረው እኔ ራሱ በሱ እንደዚህ በኮንፊደንስ ተሞልቼ አውርቼ ያላቀም እናም ድርጅት ውስጥ ቦታ ልትሰጪው እንደሆነ ነግሮኛል። ቆይ ይሄ ልጅ ማን ነው ብሎ ጠይቋታል። እዛ ጋ ልጁ የጓደኛሽ ልጅ ነው ወይስ ሌላ ነገር አላችሁ? እናም ደግሞ ለምንድን ነው እዚህ ቤት እንዲኖር የፈለግሽው፣ ወይስ የደበቅሽኝ ነገር አለ ብሎ የሆነ ነገር እንደጠረጠረ ዝናሽን ጠይቋታል ማለት ነው። ዝናሽ ደግሞ እዚህ ጋር ደንግጣለች። ናሆም ይሄንን ነገር በማንሳቱ ምናልባት አውቆብን ይሆን እንዴ ወይ የሆነ ነገር ጠርጥሮ ይሆን እንዴ የሚለው ነገር ስላስደነግጣት ነው። እዛ ጋ ፊቷ ላይ ሌላ ስሜት ያሳየችው ማለት ነው። ናሆም ደግሞ የፊቷ መቀያየር ራሱ ሌላ ጥያቄ ጨምሮለታል ማለት ነው። ለምንድነው እናት የደነገጠችው እኔ ይሄን ነገር ሳነሳ፣ ለምንድነው ፊቷ የተቀየረው የሚለው ነገር ካሁኑ ጥያቄ ፈጥሮበታል ማለት ነው። እሱ ያኔ ነው እርግጠኛ የሆነው የሆነ የደበቀችኝ ነገር አለ፣ የጓደኛዋ ልጅ ላይ ሆን ይችላል ወይ ደግሞ በመሃላቸው የሆነ ነገር አለ ብሎ ጠርጥሮ ነው እንጂ እዚህ ጋር ናሆም ልጇ ሊሆን ይችላል ልጁም ወንድሜ ሊሆን ይችላል ብሎ ገምቶ አይደለም ማለት ነው። ዳግም ደግሞ ያው ከናሆም ጋር እንደማይስማሙ ወይ ደግሞ የመጀመሪያ ቀን እሱ እዛ ቤት ሲመጣ ናሆም እንዳልወደደው አውርቷል። ግን ደግሞ እሱም በምላሽ ጥሩ ነገሩ እኔም በምላሹ እሱን አልወደድኩትም ብሎ እዛ ጋር እሱም ናሆም እንዳልተመቸው አውርቷል ማለት ነው። ስለ ናሆም ማንሳታችን ካልቀረ እሱ አሁንም አምራንን እንደሚያገባት በጣም እርግጠኛ ሆኖ ለአባቱም ለእናቱም እየነገረ ያለው አምራን ያው እሱን የፈለገችው ለጥቅም እንደሆነ ግልጽ ነው ሬ እንደው ገንዘብ ፈልግ ያለው ገንዘብ ስጠኝ ብላ ገንዘብ እሱ በስልኩ ሲያስተላልፍለት ቀስ ብላ ተደብቃ የባንክ አካውንቱን ቁጥር የሚከፍትበትን ሚስጥር ቁጥሩን እያየች ነው ማለት ነው። ያ ማለት ደግሞ በአጋጣሚ አንድ ቀን ሁለቱም አብሮ ቢያድሩ ለሊት ተነስታ ስልኩን ተቀብላ ወይ ደግሞ ስልኩን ከፍታ ከዛ ውስጥ ገንዘብ ማስተላለፍ ትችላለች ማለት ነው። ለዛም ነው እዛጋ እሱ የሚከፍትበትን የባንክ አካውንቱን ወይ ደግሞ የሞባይል ባንኪንግ ቁጥሩን መግቢያ ቁጥሩን እዛ ጋ እያየችውና በጣም ፈገግ ብላ ደስተኛ የሆነችው ማለት ነው።